አያጥል አብያት ስፖርት ጀመርኩ እና ወ- ወ- ወ- ወ- እግርህ መወፈሩ እ እግርህ መወፈሩ እጄስ? ብታይ እሱን ማፍራ። ምን አየህ? እናስ እ እናስ ለምንድን ነው ግን እንደዚህ ስፖርት እ እንትን አርሰናል፣ አስፈርም ወይ አስፈርም፣ አስፈርም አርሰናል ልተርና አንተ። አዎ ዋንጫውን አብረን እንብላው ዘንድሮ አለኝ ወይ ጉድ ወይ ጉድ። እንዲሁ አሁን አንተ ኳስ ማን ጠር ይሆንላል። እንዲሁ እንዴት እ እንዴት ማን ላነጥር? እንዲሁ በዚህ ሰውነትህ አሁን፣ እግሩ መቼ ናት፣ እጁ መቼ ናት? ዋ ላሳይህ። ምኑን ነው የምታሳየኝ?

አባቱን ነው የሚመስል፣ ቁርጥ እውነት ልሞት ብሎ አባቱን። አዎ ውይ፣ ቁርጥ አንተ ነው የሚመስል። አባቱን እያልኪ ነው እንዲ? አይ አይደለም፣ አጎቱ አጎቱ። አያጥሌ፣ ምን እየሰሩ ነው እዚህ ብቻውን? ከብት እየጠበቅኩ። ከብት በሩ ጫካር ለመች ከብት አለ? አንዱ ከብት አንተ አይደል? መችም ከብት አይደለም እንዴ? አትል አራ፣ አራ፣ አያጥሌ ወጥረገጡ ይታል ምኑ ኖ ወጡ አቺ የመጣው ነው ተሰነዳር ትሽ ቆይኝ በቃ እና ሰንዳ ሰንዳ በ አው ወይኔ ሄበለ ባለ ባይ ይዤዋለሁ ይዤዋለሁ ይዤዋለሁ ድረሱልኝ ይዤዋለሁ ምኑ ነው ያስከው ግንድ እኮ ነው ያስከ ወ ግንድ እኮ ነው ያስከ ግንድ ወይኔ ፋይሌ ወይኔ ፋይሌ ፋይሌን ወሰደው። ድንቄን ፋይልረተመልሽ አያጥል የሚባል ሰው ታውቃለህ? አቤት አያጥል የሚባል ሰው ርክናት አት አያጥል የሚባል ሰው እስካሁን አታውቅም? ኧረ የለም። የተጣላን የማስታርቅ የተቸገረን ምረዳ ምርጥ የሰፈሩ አድባር አያጥል ያ ማለት እኮ እኔ ነኝ። አት አንተ ነህ እና እሰይ፣ ደህና ነህ? እንደምን ደህና ነኝ። እሰይ፣ አባቴን አገኘሁት።